የጤና ባለሙያዎች በኢትዮጵያ ሰብአዊ መብት ኮሚሽን አደራዳሪነት ቅድመ ውይይት እያካሄዱ መሆኑን አስታወቁ። የኢትዮጵያ ጤና ባለሙያዎች ንቅናቄ ዛሬ ባወጣው መግለጫ በኢትዮጵያ ሰብአዊ መብት ኮሚሽን አደራዳሪነት በእኛ እና በሚመለከታቸው ባለስልጣናት መካከል ቅድመ ውይይት እየተካሄደ መሆኑን እናስታውቃለን ብለዋል። ጨምሮም በዚህ ወሳኝ ወቅት ጣልቃ በመግባት ያለው ችግር እንዲፈታ ጥረት በማድረግ ላይ ላለው የሰብአዊ መብት ኮሚሽን ምስጋናችን እናቀርባለን ያለው መግለጫው፣ ፍታዊ የድርድር ሂደት እንዲኖር ይደረጋል የሚል ተስፋ እንዳለውም ገልጿል። የድርድሩ ሂደት ሚስጥራዊነቱ መጠበቅ ይረዳ ዘንድ ዝርዝር ነገሮችን ከመግለጽ መቆጠቡን ያስታወቀው ንቅናቄው ለዚህ ሂደት የኢትዮጵያ ጤና ባለሙያዎች ማህበር ላደረገው ሚና ምስጋናውን አቅርበዋል። መግለጫው ጨምሮም የድርድር ቡድኑ ከዚህ ቀደም ለድርድር የማይቀርቡ ያላቸውን ቅድመ ሁኔታዎች የሚያመለክቱ ነጥቦችን አቅርበዋል፣ እናም በዚህ ሳምንት ከከፍተኛ ባለስልጣናቱ ጋር ሁለት ተጨማሪ ዋና ዋና ውይይቶችን ያከናውናል ያለ ሲሆን እስከዚያው ትግሉ እንዲቀጥልም ጥሪ አቅርበዋል። አንዳንድ ሲነር ሀኪሞች እና አስተዳደራዊ ሚና ያላቸው የጤና ባለሙያዎች ትግሉን እንዲቀላቀሉም በተመሳሳይ ጥሪውን አስተላልፏል። የኢትዮጵያ ንግድ ባንክ አልዘረፍኩም ግን የዝርፊያ ሙከራ ተደርጎብኝ አክሽፍ ያለው አለ። በማህበራዊ ሚዲያ ላይ በኢትዮጵያ ንግድ ባንክ ውስጥ የነበረ 7.7 ቢሊዮን ብር መዘረፉን ወይም ከባንኩ ወደ ግለሰቦች አካውንት መዞሩን፣ ዘራፊዎች እንዳልተያዙ፣ በዚህ የተሳተፉ አካላት እያንዳንዳቸው ሃምሳ ሚሊዮን ብር እንደደረሳቸው እና ባንኩ ጉዳዩን አድበስብሶ እንዳለፈው የሚገልጽ መረጃ በመሰራጨት ላይ ይገኛል። ባንኩ ግን ይህ ፍጹም ውሸት ነው፣ ምንም የተዘረፈ ገንዘብ የለም ብለዋል። ከባንካችን ምንም የተዘረፈ ገንዘብ የለም ያለው ንግድ ባንክ ይልቁንም ከፍተኛ ገንዘብ ለመዝረፍ የተደረገን ሙከራ አክሽፌያለሁ ሲል አስታውቋል። ባንኩ የመዝረፍ ሙከራው በተደረገ በጥቂት ደቂቃዎች ውስጥ በቁጥጥር ስርዓቱ አጠራጣሪ ግብይት መፈጸሙን ደርሶበት ምንም አይነት ገንዘብ ወጪ ሳይደረግ ሙከራን ወዲያውኑ እንዳከሸፈው አስታውቋል። ሙከራው በጥቂት ያልተገባ ጥቅም ለማግኘት ባሰቡ ተጠርጣሪዎች የተፈጸመ እንጂ የባንካችን ሲስተም ተላልፎ የተፈጸመ ጥቃት አይደለም ብሏል። ባንኩ የገንዘብ ዝርፊያ ሙከራውን ካከሸፈ በኋላ ጉዳዩን ለሚ መለከተው የህግ አካል በማሳወቅ ተጠርጣሪዎቹ በፖሊስ ቁጥጥር ስር እንዲውሉ ተደርጎ ምርመራ ስራ እየተከናወነ ይገኛል ሲልም ገልጸዋል። የዘጠኝ ዓመትን ልጅ አግተው ከወላጆቹ ሶስት ሚሊዮን ብር የተቀበሉ ግለሰቦች በእስራት ተቀጡ። በሸገር ከተማ አስተዳደር ፉሪ ክፍለ ከተማ ውስጥ የዘጠኝ ዓመትን ልጅ አግተው ከወላጆች ሶስት ሚሊዮን ብር የተቀበሉ ሁለት ግለሰቦች በእስራት መቀጣታቸውን የሸገር ከተማ አስተዳደር አቃቢ ህግ ጽህፈት ቤት አስታውቋል። የሸገር ከተማ አቃቢ ህግ ጽህፈት ቤት የሴቶች የህፃናትና የህገወጥ ሰዎች ዝውውር ወንጀል ምርመራ ክፍል ኃላፊ አቃቢ ህግ የሽጥላ ባንቲ ለብስራት ሬዲዮ እንደተናገሩት አንደኛ ተከሳሽ ሶፊያና ሽፋን ና ሁለተኛ ተከሳሽ ዳንኤል ገንቱ የተባሉ ሁለት ግለሰቦች ታህሳስ 5 ቀን 2017 ዓም ምት ቪትስ ተሽከርካሪ ይዘው ፉሪ ክፍለ ከተማ ሞዳ ፍሪ ወረዳ ሰላም መስጊድ ቀበሌ ልዩ ቦታው ዲያስፖራ የተባለ አካባቢ ድርጊቱን መፈጸማቸው ተገልጿል። የዘጠኝ ዓመቱን ልጅ መሐመድ ቃሲምን መስጊድ አሳየን ብለው የያዙት ተሽከርካሪ ውስጥ አስገብተው ወደ አዲስ አበባ እንደተጓዙ ተገልጿል። ተከሳሾቹ አዲስ አበባ ኮልፌ ቀራኒዮ አስመራ ስምንት የተባለ ቦታ መኝታ ተከራይተው ልጁን በማስፈራራት ዝም እንዲል ማድረጋቸው ተጠቁመዋል። ወላጆቹ ጋር ደውለው ሶስት ሚሊዮን ብር ካልተከፈላቸው ልጃቸውን በሬሳ ሳጥን አድርገው እንደሚልኩላቸው በማስፈራራት ወላጆቹን ሲያስጨንቁ እንደነበር ቃላቸውን ሰጥተዋል። አስራ ሰባት ቀን 2017 ዓ ም በሁለተኛው ቀን የተባሉትን ብር አሰባስበው በመላካቸው የዘጠኝ 9 ዓመቱ ልጅ ምሽት ላይ መስጊድ ውስጥ አስቀምጠውት ሊሰወሩ ችለዋል። ይሁን እንጂ ተከሳሾቹ በወቅቱ ቢያመልጡም ፖሊስ ባደረገው ክትትል ከአንድ ሳምንት በኋላ የካቲት 14 ቀን 2017 ዓ ም ሁለቱንም በቁጥጥር ስር አውሏቸዋል። ፖሊስ በሁለቱ ተከሳሾች ላይ የአስፈላጊውን ምርመራ በማጣራት መዝገቡን ለአቃቢ ህግ የላከ ሲሆን አቃቢ ህግም በወንጀል ህግ ቁጥር 32 ነሆ አንቀጽ አንድ እና በወንጀል ህግ ቁጥር 599 አንቀጽ አንድ በመጥቀስ በሰው መጥለፍ ወንጀል ክስ መስርቷል። በአቃቢ ህግ የተመሰረተውን ክስ የተመለከተው የሸገር ከተማ አስተዳደር ከፍተኛ ፍርድ ቤት ግንቦት 15 ቀን 2017 ዓ ም በዋለው ችሎት ተከሳሾቹ ለአካለ መጠን ያልደረሰ ልጅን በተንኮል በማታለል ጠልፈው መውሰዳቸውን በማስረጃ ሙሉ ለሙሉ በመረጋገጡ አንደኛ ተከሳሽ ሶፊያድን ሽፋ በ11 ዓመት፣ ሁለተኛ ተከሳሽ ዳንኤል በአስር ዓመት እስራት እንዲቀጡ መወሰኑን አቃቢ

የአሜሪካው የውጭ ጉዳይ ሚኒስተር በአነጋጋሪ ሁኔታ ለኢትዮጵያውያን የ34ኛ ዓመት የነጻነት በዓል መልእክት አስተላለፉ። የአሜሪካ ውጭ ጉዳይ ሚኒስተር ማርክ ሩቢዮ በአነጋጋሪ ሁኔታ ለኢትዮጵያውያን የ34ኛ ዓመት የነጻነት በዓል የመልካም ምኞት መግለጫ አስተላልፈዋል። በአሜሪካ ውጭ ጉዳይ ሚኒስተር ይፋዊ ድረገጽ ላይ ወጣው የማርክ ሩቢዮ መግለጫ የተላለፈው ትላንት ማክሰኞ በግንቦት ሀያ ዋዜማ ነው። ቢቢሲ በጉዳይ ላይ በአዲስ አበባ ከሚገኝ አሜሪካ ኤምባሲ ማብራሪያ ለማግኘት ያደረገው ጥረት ምላሽ ተስፋ ባያገኝም ከጥቂት ሰዓታት በኋላ በይፋዊ ገጹ ላይ የወጣው ጽሁፍ መነሳቱን ቢቢሲ ተመልክተዋል። በፕሬዚደንቱ ዶናልድ ትራምፕ አስተዳደር ውስጥ የውጭ ጉዳይ ሚኒስተር የሆኑት ማርክ ሩቢዮ ማክሰኞ ግንቦት 19 2017 ዓ ም ያወጡትን መግለጫ የኢትዮጵያ ብሔራዊ ቀን የሚል ስያሜን የያዘ ነው። የውጭ ጉዳይ ሚኒስትሩ በመግለጫቸው በዩናይትድ ስቴትስ ኦፍ አሜሪካ ስም ለ34ኛው የነፃነት ክብረ በዓል የእንኳን አደረሳችሁ ምኞቴን አቀርባለሁ ብለዋል። አሜሪካና ኢትዮጵያ ክፍለ ዘመናትን የተሻገረ ዲፖ ዲፕሎማሲያዊ ግንኙነት እንዳላቸው ያስታወሰው መግለጫው ዋሽንግተንና አዲስ አበባ ባሏቸው የጋራ ፍላጎቶች ዙሪያ ለመስራት ሀገራቸው ዝግጁ መሆኗንም ይገልጻል። ለኢኮኖሚ እድገት ንግድና ኢንቨስትመንትን ማስተዋወቅ እንዲሁም በንግግር ሰላምን ማሳደግ የሁለቱ ሀገራት የጋራ ጉዳዮች ተብለው የተጠቀሱ አጀንዳዎች ናቸው። የውጭ ጉዳይ ሚኒስትር ሩቢዮ መልእክት ዩናይትድ ስቴትስ ለኢትዮጵያና ለህዝቡ መልካም ብሔራዊ በዓል ትመኛለች ሲል መልካም ምኞቱን በድጋሚ በመግለጽ ያበቃል። ይህ የውጭ ጉዳይ ሚኒስትሩ መግለጫ ግንቦት ሃያን የነጻነት በዓል ብሎ መጥቀሱ ያልተለመደ ነው። በቀድሞ አሜሪካ ፕሬዝዳንት ጆ ባይደን አስተዳደር የውጭ ጉዳይ ሚኒስትር የነበሩት አንቶኒ ብሊንከን ባለፈው ዓመት ለግንቦት ሃያ ባስተላለፉት መልእክት ዕለቱን ለማመልከት የተጠቀሙት ቃል የኢትዮጵያ ብሔራዊ ቀንና በዓል የሚሉትን አገላለጾች ነበር። የአሁኑ የውጭ ጉዳይ ሚኒስትር ሩብዮ ኤርትራ ባለፈው ሳምንት ቅዳሜ ግንቦት 15 2017 ዓ.ም የነፃነት በዓሏን ባከበረችበት ዕለትም በተመሳሳይ የመልካም ምኞት መግለጫ አውጥተው ነበር። በዚህ መልእክታቸው በዩናይትድ ስቴትስ ኦፍ አሜሪካ ስም በመላው ዓለም ስለምትገኙ ኤርትራውያን እንኳን ለስራ ሰራተኛው የኤርትራ ነፃነት ክብረ በዓል እንኳን በሰላም አደረሳችሁ እላለሁ የሚል የመልካም ምኞት መግለጫም አስተላልፈዋል። በኢህአዴግ ዘመን መንግስት በድምቀት ይከበር የነበረው ግንቦት ሃያ ይጠቀስ የነበረው የደርግ መንግስት የተገረሰሰበት የድል በዓል ቀን በሚል ነው። በመንግስት ደረጃ የሚከበረው በዓል ሲታሰብ ስራና ትምህርት ጭምር ዝግ ይደረግ ነበር። የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣ በኋላ ለተወሰኑ ዓመታት በዓሉ መከበር ቢቀጥልም አካባቢ ማህበሩ መቀዛቀዝ ታይቶበታል። በዘንድሮ አመት ደግሞ ከዚህ ቀደም ከነበረው በተለየ ስራና ትምህርት ዝግ አልተደረገም። እንደ አዲስ አበባ ትምህርት ቢሮ ያሉ ተቋማት በዛሬው ዕለት ስራ ዝግ እንዳልሆነ ለሰራተኞቻቸው መልእክትም አስተላልፈዋል። በዘንድሮ ዕለት ዝግ ያልተደረገው የህዝብ በዓላትን እና የእረፍት ቀንን ለመወሰን የተዘጋጀ አዲስ አዋጅ ሰኔ 2016 ዓ ም መጽደቁን ተከትሎ ነበር። ግንቦት ሀያ እስካለፈው አመት ድረስ ሲከበር የነበረው ምንም አይነት ህጋዊ እውቅና ሳይሰጠው ነው። እስካለፈው አመት ድረስ የሀገሪቱን ብሔራዊ በዓላት በተመለከተ ጥቅም ላይ ሲውል የነበረው ህግ ጊዜያዊ ወታደራዊ አስተዳደር ደርግ በ1967 ዓ ም ያወጣው አዋጅ ነው። ኢህአዲግ ወደ ስልጣን ከመጣ በኋላ በ1988 በዚህ አዋጅ ላይ መጠነኛ ማሻሻያ አድርጓል። ኢህአዲግ በማሻሻያው የአርበኞች ቀንን በፊት ይከበርበት ከነበረው መጋቢት ሀያ ስምንት ወደ ሚያዝያ ሰባት ቀይረዋል። ይህ የአዋጅ ማሻሻያም ቢሆን ግን ግንቦት ሀያን በብሔራዊ በዓልነት አላካተተም። ባለፈው ዓመት የወጣው አዲሱ አዋጅን በዘረዘራቸው ብሔራዊ በዓላት ውስጥ ይህንን ቀን አልጠቀሰም። ከዚህ ባሻገር አዋጁ ከዚህ አዋጅ ጋር የሚቃረን ማንኛውም ልማዳዊ አሰራር በዚህ አዋጅ በተሸፈኑ ጉዳዮች ላይ ተፈጻሚነት አይኖረውም የሚል አንቀጽ በማካተቱ በአመለካችነት መንገድ የግንቦታያን አከባበር አስቀርተዋል።